ሰላም ሰላም! ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ህዳር 2 2018 በኢትዮጵያ ዘመን አቆጣጠር ኖቨምበር 11 2025 በግሪጎሪያን ካሌንደር የጋት ውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አድርሳለሁ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ የጋት ሚዲያ ሜምበር ሁኑ፣ ጋት ሚዲያን በሱፐር ታንክስ ደግፉ። ከምንም በላይ አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ እጅግ የከበረ ምስጋና ይድረሳችሁ። ኢትዮጵያ ውስጥ ናችሁም ፕሮግራም ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ሌሎቻችሁም እንደያላችሁበት ሀገር የሰዓት አቆጣጠር ሰላምታ ይድረሳችሁ። ሶስት አጫጭር መረጃዎች አሉኝ። የመጀመሪያው ሶስት መቶ ድሮን በዘጠና ቀን ወይም በሶስት ወር የሚል ነው። ሁለተኛ፣ የጋዛ ሰላም ማስከበር የገጠመው ፈተና፣ ሶስተኛ የማሊ ቀውስ እና የአፍሪካ ሕብረት ምላሽ የሚል ሶስት አጫጭር መረጃዎችን ወደ እናንተ አደርሳለሁ። ምናልባት በጋ ዕለታዊ ምሽት የበለጠ በደንብ የምናየው ቢሆንም የአፋር አብየታዊ ዲሞክራሲያዊ አንድነት ድርጅት አርዱፍ በሚል በምሕጻረ ቃል የሚጠራው ምክትል ሊቀመንበር አቶ መሐመድ አወል ወግሪስ የኢትዮጵያ መንግስት የባህር በር ባለቤት ለመሆን ያቀረበውን ህጋዊ ሰላማዊ ጥያቄ እንደግፋለን ለተግባራዊነቱም ከመንግስትና ህዝብ ጎን ቆመን አስፈላጊውን ሁሉ ታሪካዊ ሚናችን እንወጣለን ሲሉ ከኢትዮጵያ ዜና አገልግሎት እዚያ ጋር በነበራቸው ቆይታ አሳውቀዋል። አሰብ ይላሉ። እንደውም እሳቸው የኢትዮጵያ ሉዓላዊ ግዛት የነበረ አሁንም አሰብ ዳግም ወደ ኢትዮጵያ መመለስ ያለበትና የኢትዮጵያ ለዋላዊ ለስቲሜት ሶቨሬንቲ አክሰስ በሚባል ውስጥ የሚያርፍ ነው። ይህንንም በኢህአዲግ ዘመን ስንቃወም ነው የቆየ ነው። አሰብ ወደ ኤርትራ የሄደበት የአሰብ ራስ ገዝ አስተዳደር የፈረሰበትን ምክንያቱም የአሰብ ራስ ገዝ አስተዳደር ሲመሰረት የአፋርን ህዝብ ታሪክ፣ ባህል፣ ማንነት እንዲሁም የቀይ ባህር ቀጠና ተዋሳኝነት ለመመለስ የተመሰረተ ነው። ይሄ የአሰብ ራስ ገዝ አስተዳደር የሚባለው አዋጅ ቁጥር 16198 1980 ማለት ነው። መቀመጫውም አሰብ እንደነበረ አብራርተው የኢትዮጵያ የባህር በር የነበራትና የአሰብ ወደ ባለቤት የነበረች ሀገር ነች። ይሄ ጸንቶ መቀጠል መቻል አለበት። ግልጽ ባልሆነ ሥርዓት ከሥርዓት ውጭ በሆነ የሁለት ግለሰቦች የኢትዮጵያ ባዕዳን በባዕዳን ሴራ ተታለው ባንዳዎች ግልጽ ባልሆነ ግልጽነት በጎደለው አካሄድ ኤርትራ ሪፍረንደም በማድረግ እንድትገነጠል ይሄደበት ትክክል እንዳልሆነ የአፋር አባት በመባል የሚቆጠሩት ሱልጣን አሊሚራ ሃምፍሬ ተቃውሞ ውሳኔውን በጽኑ እንደተቃወሙት አርዱፍም ይህን ውሳኔ እንደሚቃወምና የኢትዮጵያ መንግስት የኢትዮጵያ ሕዝብ እንዲሁም ክቡር ጠቅላይ ሚኒስትሩ ዶክተር አብይ አህመድ በተወካዮች ምክር ቤት ፊት ቀርበው ኢትዮጵያ ህጋዊ፣ ታሪካዊ፣ ተፈጥሯዊ፣ ኢኮኖሚያዊ እንዲሁም ማንነት ኤትኒክ ዋይዝ ማንነት ሲባል እንግዲህ ቀይ ባህር ሳካ አሰብ ያለው አፋር ይመጣል ማለት ነው። እሱም ሁሉ አጣቅሰው ኢትዮጵያ የቀይ ባህር ባለቤት ነበረች፣ የቀይ ባህር ተዋሳኝ ሀገር ነበረች። ይሄ መመለስ መቻል አለበት። በሰላማዊ መንገድ ያሉትን እንደሚደግፉ ገልጸዋል ማለት ነው። ምናልባት ከባህር በር ጋር በተያያዘ የምርጫ ቅስቀሳ ላይ ነው ያሉት የወሪ ሙሴቬኒ የኡጋንዳ ፕሬዚደንት ማለት ነው። እሳቸው ምን ይላሉ? በባህር በር ላይ የትኛውም ሀገር ሉዓላዊ ወይንም የበላይነት ቁጥጥር ሊኖረው አይገባም። ኡጋንዳ የገቢ ንግዷንም የምታስገባው የውጭ ንግዷንም የምታቀላጥፈው በኢንዲያን ኦሽን በህንዱ ቅያኖስ ላይ ነው። ህንዱ ቅያኖስ ደግሞ የከሌ የሚባል ለምሳሌ ታንዛኒያን ይጠቀማሉ፣ ኬንያን ይጠቀማሉ። ሩዋንዳ ላንድ ሎክድ ነው፣ ኡጋንዳ ላንድሎክድ ነው፣ ብሩንዲ ላንድ ሎክድ ነው። ይሄ ላንድሎክድ መሆን ትክክል አይደለም፣ ወደ ጦርነት ያስገባል። አፍሪካ ውስጥ ያለው የባህርን ባህርን የኢኮኖሚ መሳሪያ የእድገት ማቀላጠፊያ ልማትን የሚያመጣ መሆን ሲገባው አገራት ሶቨሪን ነው፣ በዚህ ጉዳይ ላይ ከእኔ በቀር ወይም ከእኛ በቀር አይመለከታቸውም የሚለው አካሄድ ትክክል አይደለም ብለዋል። ምናልባት እንግዲህ በውጋንዳ በኩል የሚነሳው የወደ ሙሴቬኒ ትክክል ናቸው እላለሁ በዚህ ረገድ ኢትዮጵያ በናይል ኢኒሺየቲቭ ኦፍኮርስ፣ በዛ ረገድም የኢንቴቤ ያደረጉትም ጥሩ ሆኖ ነገር ግን ከኢትዮጵያ ጋራ በደንብ መስራት ጠበቅባቸዋል የሚል እምነት አለ። ከዚህ በፊትም በነገራችን ላይ ኬንያ ሙሴቬኒ ምን ብለዋል? ትልቋ አገር ኢትዮጵያ ላንድ ሎክ ሊሆነችበት አግባብ ትክክል አደለም፣ ብለዋል። ይሄ የባህር በር ጥያቄ ኢትዮጵያ ያነሳችው ጥያቄ የአፍሪካ ቀዳሚ በጸረ ቅኝ ግዛት ትግሉም ኢትዮጵያ መሪ ነበረች። ዛሬ ላንድ ሎክድ የሆኑ ሀገራትም ይሄ እነ በድር አብድላቲ ግብፃውያን የኢትዮጵያ ደመኛ ጠላቶች እንደሚሉት ኢትዮጵያ እስከ ዓለም ፍጻሜ ድረስ ከዳቅም ስደይ ተዘግቶባት የምትኖር የጂኦግራፊ እስረኛ የምትሆን ሳይሆን ክቡር ጠቅላይ ሚኒስትር እንዳሉት የጊዜ ጉዳይ ካልሆነ በቀር ሚሊየን ፐርሰንት እርግጠኛ ነኝ እንዳሉት ያንን ለማረጋገጥ ስራዎች እየተሰሩ ነው በዚህ ስራዎች ውስጥ ዶሮም ታርዶ ይንፈራገጣል፣ እንስሳ ታርዶ ይንፈራገጣል። የትኛውም ጠላት ቀይ ባህር እኮ ዝም ብሎ አልሄደም። ኢትዮጵያ እኮ ዝም ብላ ላንድ ሎክድ አልሆነችም። ለሰላሳ ዓመት የኢትዮጵያ የቁርጥ ቀን ልጆች ደማቸው ፈሷል፣ አጥንታቸው ተከስክሷል። ኢትዮጵያ ያላትን ብቻም ሳይሆን ተበድራ ከፍተኛ ውጊያ ተካሂዷል። በዛ ሂደት የውስጥ ችግር የመንግስታዊ መዋቅር ከውስጥ አሻጥሩ፣ የባንዳዎች ትብብር ብዙ ደግሞ ያኔ በጣም የሚዲያ አክሰስ ስላልነበረ ባንዳው ልክ አሁን በቅርቡ እንደተገለጡ ባንዳዎች በአረንጓዴ ቢጫ ቀይ ባንዲራ ውስጥ ይቆምሩ እንደነበሩ ባንዳዎች ለአንቺ ነው ኢትዮጵያ እያሉ ይዘምሩ የነበሩ ባንዳዎች ማለት የነበረባቸው እኮ እነዚያ ሰዎች ለአንቺ ነው ኤርትራ ማለት ነው የነበረባቸው። ግን ለአንቺ ነው ኢትዮጵያ የሚሉ ነጻነትን የማያውቁ ነጻ ውጪዎች እያሉ ሲቀልዱ ሲያሾፉ የነበሩ ባይናሪ የሆኑ 0 እና 1 ወይ የሚደግፉ ወይ የሚቃወሙ የሆነ ጊዜ የባህር በር የህልውና ጉዳይ ነው እያሉ ሲያናፉ የነበሩ። ኦኬ ጥሩ ነው። ጊዜ አልፎ ጨለማው ተገፎ ዘመን መጥቶላት ለኢትዮጵያ የኢትዮጵያ የባህር በር ጥያቄ የሞት የሽረት ጉዳይ ነው፣ የህልውና ጉዳይ ነው ሲባል ኖ ኖ ኖ ኖ። አዎ ግን ዶክተር አብይ ሊሳካለት አይገባም። ልክ ዶክተር የሆነ ጊዜ ጠቅልሎ ይዞት ይሄድ ይመስል ወይ፣ ዶክተር አቢ ለኢትዮጵያ ካላሰበ በቀር እንደ ስልጣን ካሰበ የባህር በር ማንሳት ምን አስፈለገው? አፍሪካ ውስጥ አምባገነን ሆነ ወይ ገዥ ሆነ ለወንበር ብቻ የምታስብ ከሆነ ምን ይሰራል? የቀይ ባህር ጉዳይ ምን ይሰራል? የአባይ ጉዳይ ምን ይሰራል? ግድብ መስራት ምን ይሰራል? አስራ ሰባት አመት ተቆልፎ ተረስቶ የኖረን ጉዳይ የመገጭን ጉዳይ እንደገና ከሞተበት ቀፍቅፎ መስራት ምን ይሰራል? ጋምቤላ ላይ ግድብ እሰራለሁ ምን ይሰራል? አንድ ሺህ አንድ መቶ ሰማንያ አካባቢ ይገዋት በቅርቡ ላውንች ይደረጋል። ባሮ ከሀርጌሳ ጋር ማለት ሌላው ምሁር ሆኖ ሌላው እውቀት ኑሮት ከሶማሌላንድ ጋር በርበራ ወደብ አጠቃቀም መስማማት ኖ ሶማሌላንድ ሀገር ሳትሆን እውቅና ሳታገኝ ምናምን ይሄ መተንተን የአገር መሪ ጠፍቶት አገር መሪ ብቻውን የቆመ ይመስል የተለያየ ሀገር ኢንተረስት ያላቸው አማካሪ የሌሉ ይመስል ኢትዮጵያ እኮ የኢትዮጵያ መንግስት ስትሆን የተለያየ ኢንተረስት ኑሮ ያማክርሃል እራሳቸውን አዋቂ አድርገው ይሄ ነገር በዚህ መንገድ ከተሳካ የፖለቲካ ደንቆሮነን ይላሉ በርቶላል ጎበዝ ነው የተባለ ይመስል ክህደትን መንሸራተትን መገለጫቸው ያደረጉ ሰዎች። ኤንዌይስ የኢትዮጵያ ቀዳሚ ነች በጸረ ቀይ ግዛት ትግል የታላቁ ሕዳሴ ግድብን እውን በማድረጓ ዛሬ ኡጋንዳና ደቡብ ሱዳን በጋራ ለመስራት እየተንቀሳቀሱ ነው። ታንዛኒያ ያለው የምርጫው ጥንቅጥ ቢኖርባቸውም ወደ ስራ እንገባለን እያሉ ነው። ኬንያ በተመሳሳይ የናይል ተፋሰስ በሆኑ ሁለት ወንዞች ላይ መካከለኛ ግድብ ሰራለሁ እያለች ነው። ሌሎችን ኢትዮጵያ ቀዳሚ ነች። ኢትዮጵያውያን ደግሞ የባንዳዎች ሴራ፣ የባዕዳን ስራ ሁለቱም ተባብሮ ቀንጥሎን ደክመናል። ዘመን መጥቶልን ተነስተናል። ኤንዌስ በዚህ ረገድ የአርዱፍ ምክትል ሊቀመንበር ያነሱት ነገር አግባብ ነው፣ ተገቢ ነው። ጉዳያችንም ጥያቄያችን አለም አቀፍ ተቀባይነት አግኝቷል ሲባል ይሄ ነው የኢትዮጵያ ጥያቄ፣ ሌላ አይደለም። የባህር በር የልማት የብልጽግና የእድገት የትስስር እንጂ የሆኑ ሰዎች ብቻ ልክነ ነ በድራብደላቲ ግብጽ ሽማግሌው ያረጀው ኢትዮጵያን መዝጋት ብቻ ተርሚናል በቃ የመጨረሻ ግብ ያደረገው ኢሳያስ አፈወርቂ እንደሚሸልለው አይደለም። ይመለከተናል። የቀይ ባህር ጉዳይ እጣ ፈንታችን የተወሰነበት ነው። ለሰላሙ መረጋገጥ ዋጋ መክፈል መቻል አለብን፣ ከሰላሙ ልማት እንደምናገኘው ሁሉ ይሄ እንዳይሆን ጅቡቲ ላይ መጥቼ ወደብ ልሰራ ነው፣ ለዶራሌ ተርሚናል ሀያ ሜጋዋት ላቀርብ ነው። ኢትዮጵያ እኮ ሰማንያ ሜጋዋት ታቀርባለች። ኢትዮጵያ እኮ መቶ ሺህ መቶ ምናልባት በደንብ ማየት መቻል አለብን። ውሃ ትሪት አድርጋ እኮ ኦልመት ወደ መቶ ሚሊዮን ኪዩቢክ ሜትር ውሃ በቀን ለማቅረብ እኮ ጥረት እየተደረገ ነው። መብራት፣ መሰረተ ልማት የታጁራለ ጅቡቲ ይሰራል። ታስ ጂኦ ፖለቲክስ እኮ ነው፣ ጂኦ ስትራቴጂ እኮ ነው። ጥቅሜ ይነካል ያለ ሀገር ሉዓላዊ ሀገር ነው። በነገራችን ላይ ያዋጣኛል፣ ይጠቅመኛል ካለ ጅቡቲ ወደ እንድትሰራ ለኢራን የመስጠት መብት አለው፣ ሉዓላዊ ነው። ግን የፖለቲካ ልሂቅ ነኝ የሚልቅ ሰው ይመጣና በቃ ይሁን እንደዚህ ሆነ ውድቀት መጣ ይላል። እጁን አጣትፎ ሊቀመጣ አይገባል። ከህዳሴ ግድብ 80 ኪሎ ሜትር ርቀት ላይ እኮ የሱዳን መንግስትና የግብጽ መንግስት ኤርቤዝ ገንብተው ወታደራዊ ልምድ ያደርጉ ነበር። የናኤል ወታደራዊ ልምድ ተብሎ ኢትዮጵያ ፈራች ወይ ኢትዮጵያ ሸብረክ አለች ወይ ነው? ኖ አላልንም፣ አንልም። እኛ ምን እየሰራን ነው? ልክ የሌሎች ሚዲያ በኢትዮጵያ ላይ የሳይኮሎጂካል ዋርፌር የስነልቦና ጦርነት ለመክፈት የሚደረጉ ጥረቶችን ምን አደረገ? የኢትዮጵያ መንግስት ምን ማን ምን ተልኮ ለጅቡቲ ፕሬዝዳንት ምን አለ? ግብፅ መጥታ ወደ የምትሰራ ከሆነ በቀጣይ እጃችን ላይ ምን ካርዳለን? ብዙ ነገር አለ እኮ በቀጣይ የሚካሄድ ምርጫች አንዌይስ እንቶ ሶ ይሄ ነው ያለው። ሌላው ምናልባት አንዳንዱ ስለማይጠቅም በሚል ነው። ሌላው ሚዲያዎች ላይ በአብዛኛው ሦስት መቶ ድሮን በዘጠና ቀን ተብሎ የቀረበውን ሪፖርት አንዳንዶቹ ኦፍ ኮርስ ይሄም ፖዚቲቭሊ የኢትዮጵያን ኃይል አቅም ማሳየት በሚመስል መልኩ በኤአይ በአርቲፊሻል ኢንተለጀንስ የሚታገዙ 300 የ ሲያቀርቡ የነበሩት ምንድን ነው? ሶስት መቶ ኮምባት ወይም ሚሊተሪ ድሮን እንደተሰራ አድርገው ያቀረቡ ሰዎች አሉ። ይህ ትክክል አይደለም። የኢትዮጵያ ወታደራዊ ድሮኖችን ወይንም ይሄ ዋን ዌይ ድሮንስ የሚባላሉ ይሄ ዋን ዌይ ድሮን የሚባል ለአንዴ ብቻ የሚያገለግሉ ኦ ደብሊው ዲ የሚባሉት ዋን ዌይ ድሮን ኬሚካዚ የሚሏቸው ኢራኖች ይሄዳሉ፣ ታርጌታቸውን ይለያሉ፣ ታርጌታቸው ላይ ሄደው ያርፉና ራሳቸውን አጥፍተው ጠላትን ያጠፋሉ። በሰዋርም መልክ የሚላኩ ሄደው ጠላት ላይ ፈንጂ ጠላት ላይ ሚሳይል ተኩሰው ጠላትን አድምተው ሚሽን አከምፕሊሽ አድርገው ደግሞ የሚመላለሱ በተደጋጋሚ የሚያገለግሉ አሉ። ይህንን አጠቃላይ ኢትዮጵያ ሁለት አይነት ድሮን ታመርታለች። አንደኛው ለሲቪል አገልግሎት የሚውል ለመንገድ የመንገድ መሰረተ ልማቶችን ለመቃኘት። ለምሳሌ ከአዲስ አበባ ታላቁ ህዳሴ ግድብ ድረስ የተዘረገ ኤሌክትሪክ ኢንፍራስትራክቸር አለ። ያ ኢንፍራስትራክቸር ያንን ተከትለው አንድ ማዕከል ላይ ያለ የሚያዘዛቸው እሱን መስመር ያለው ምን ይመስላል የሚለው ቅኝት ይዘው ይመጣሉ። መሰረተ ልማቶችን ይከታተላሉ። አቅም በተቻለ መጠን አሁን ለመስራት ጥረት እየተደረገ ያለው ሪሞት በሆኑ ኤሪያዎች ደም ለማቅረብ ትንሽዬም ቢሆን 1015 ሊትር ደም አቅርበው ለመመለስ፣ መድኃኒት ለማቅረብ ጎርፍ ጎርፍ ጉዳት እንዳያደርስ እሱን ለመከታተል የግድቦች ምን ይመስላሉ የውሃ መጠናቸው የሚለውን እሱን ክትትል ለማድረግ በክረምት መርሃ ግብር የአረንጓዴ አሻራ የተተከሉ ችግኞች አሉ። ኢምቢሊየንስ እነሱ ምንድን ነው የሚመስለው፣ ሰርቪለንሲ አካባቢውን መቃኘት በየቀኑ ዳታ ይዘው መጣሉ። በየቀኑ ሪፖርት የተደረገው፣ ለምሳሌ ትናንት የተተከለ ገላጣ መሬት ላይ ከነበረ ለምሳሌ በ2017 ላይ ሚያዚያ ላይ ያነሳ ነው ገላጣ ከነበረ ግንቦት ላይ ምን ይመስላል፣ 2018 ላይ ስምን አለ የታረሰው የእርሻ መሬት ምን ይመስላል፣ እርሻ ላይ የምርት አሰባሰቡ ልክ በባለፈው ክቡር ጠቅላይ ሚኒስትሩ ትግራይ ክልል ስንበረ ነበር፣ በድሮን ስንከታተል ነበር። ምርት ጥሩ ምርት ይዟል እንዳሉ ምን ይመስላል የምርት መጠኑ የሚለውን ለመከታተል የሚያገለግል ግብርናን፣ ለመቆጣጠር መሰረተ ልማቶችን፣ እንዲሁም የሎካል ሴኪሪቲ ኦፕሬሽን በተለይ እነኚህ በተለዩ አካባቢ ላይ የህገ ወጥ ሰዎች ዝውውር መሰረተ ልማትን የሚሰርቁ ጸጥታ ላይ ይህን ምን ይመስላል የሚለውን በተለይ ርቀት ከሆነ ርቀት ምን ልበላቸው ለምሳሌ ህገወጥ የሰው ዝውውር፣ የማዕድን ንግድ፣ የቁም እንስሳት ንግድ የሚካሄድባቸው በተለዩ አካባቢዎች ግን በየቼክ ፖይንቱ ሰው ማቆም በማይቻልበት ቅኝት ይደረጋል ማለት ነው። ይህንን ሶስት መቶ ድሮኖች ተመርተዋል የተባለው ለዚህ ለሲቪል አገልግሎት ነው። ለባለፉት ሶስት ወራት ሶስት መቶ ድሮን ኢትዮጵያ አምርታ ወደ ስራ አስገብታለች። ይሄ ያመረትነውን ድሮን ሶስት መቶ ድሮን ማለት ነው ለአገር ውስጥ ብቻም ሳይሆን ለምስራቅ አፍሪካ እንዲሁም ለሌሎች ፍላጎት ላላቸው ለማቅረብ ኮመርሻላይዝ ለማድረግ በዝግጅት ላይ ነን በሚል የኢትዮጵያ መረብ ደህንነት አስተዳደር የሚባለው ይሄ ኢመድአ የሚባለው ምክትል ዋና ዳይሬክተር ዳንኤል ጉታ ለፓርላማ የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ የሩብ ዓመት ሪፖርት ያቀረቡት ይህንን ነው እና አንዳንዶች ሶስት ለባለፉ በዘጠና ቀናት ሶስት መቶ ድሮኖች በኤአይ የሚታገዙ በጣም ለዚህ ለዚህ የሚያገለግሉ የሚለዋሉ ያ ወታደራዊ ሚስጥሮች በተመለከተ ለማንም አካል ግልጽ የሚደረጉ አይደሉም። ሶስት መቶ ወታደራዊ ድሮን አምርተናል፣ እንደዚህን ያህል ካሚካዜ አለን፣ ዋን ወይ የሆኑ እንደዚህ አለን ለሰርቪላንስ ወታደራዊ ሰርቪላንስ የሚያገለግል ይሃለናል። የተመረተው የኢትዮጵያ የመረብ ደህንነት አስተዳደር ወይ በተለምዶ ኢንሳ የምንለው ማለት ነው። ለፓርላማው የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ የሩብ ዓመት ሪፖርቱን ያቀረበው ለሲቪል አገልግሎት የሚውሉት ነው። አስቀድሜ የነገርኳቸውን ነው። በዚህ ረገድ እንግዲህ እንደምታውቁት ኢትዮጵያ የስካይዊን ኤሮናቲክስ ኢንዱስትሪ ሳሉ በዛ ስካይዊን ኤሮናቲክስ ኢንዱስትሪ ኢንዱስትሪ ሁለት ነገር ያመርታል። የድሮን ኢንዱስትሪዎቻችን አንደኛ ለሲቪል አገልግሎት የሚውል ሁለተኛ ደግሞ ለሚሊተሪ አገልግሎት የሚውል ወይ ከምባት ሰርቪስ። በኮምባት ሰርቪስ ውስጥ ሰርቪላንስን አታክ ማድረግ ዋን ወይ አታክ ሊሆን ይችላል። በድግግሞሽ የሚመጡ ሚሽን የሚፈጽሙ ማለት ነው። በዚህ ውስጥ ኤሮ አባይ የሚባለው የስካይዊን ኤሮናቲክስ አንድ ክፍል ነው፣ አንድ አካል ነው። ሌሎች ደግሞ የኢትዮጵያ አየር መንገድ አም ሶሪ የኢትዮጵያ አየር ኃይል እንደገና አሁንም ለጊዜው ስሙን ከማልነግራቸው አገር ጋራ በጋራ በመቀናጀት የድሮን ማንፋክቸሪንግ ለማቋቋም ጥረት ላይ ነው። ሱሳይድ ድሮኖች በቂ የሆኑ በነገራችን ላይ በቂ፣ በአንዴ አንድ ድሮን አይደለም፣ በአንዴ አምስት መቶ አይደለም፣ አንድ ሺ አይደለም፣ ስዋርም የሚሆኑ ኢን ታውዘንድስ ጠላት ላይ የሚረባረቡ ማምረት የሚያስችል አቅም የተመረተበት፣ ከዛ ባለፈ ደግሞ በሰራዊቱ በእጁ የሚያዙ ፖኬት ድሮንስ፣ ለምሳሌ አንድ ወታደር መንገድ እየሄደ ቢሆን፣ የት ጋር ልበላቸው? ያ ወታደር ለምሳሌ ዛላንበሳ ላይ ቢሆን ወደፊት የሆነ ፖይንት ቢሰጠው፣ ወደዚያ ሲሄድ መንገዱ ምን ይመስላል፣ የጠላት እንቅስቃሴ ምን ይመስላል የሚለውን እጁ ላይ የሚይዘው ይሄዳል ምስል ድምፅ፣ ሁለቱንም ደግሞ ቪዲዮ ይዘው የሚመጡ እስከ 2.5 ኪሎ ሜትር እስከ 3 ማክሲማም፣ እስከ 8 ኪሎ ሜትር ድረስ የሚበሩ እያንዳንዱ ሰራዊት ልክ እንደ ክላሹ፣ ልክ እንደ ቦምቡ፣ ልክ እንደ ጥይቱ በራሱ የሚታጠቃቸው ኦፍ ኮርስ አሁን በዩኒት ደረጃ ቀጥሎ ወደ ግለሰቦች የሚወርዱ እሱንም እየተመረተ ሙከራ ውስጥ ያለበት ድሮኖችን ከመገጣጠም ባለፈ ደግሞ በተወሰነ መልኩ የተወሰነ ፓርቱን ኢትዮጵያ ውስጥ እየተመረጠ ያለበት ጉዳይ አለ። በዚህ ረገድ ኦፍኮርስ በሂደት ላይ ቢሆንም የቦይንግም ኢትዮጵያ ውስጥ ወደ ምርት የሚገባበት ሂደት አለ። ኤኒዌይስ እና ሶስት መቶ ድሮን በዘጠና ቀን የሚለው ጉዳይ የወታደራዊ ሳይሆን ለሲቪል አገልግሎት አስቀድሜ ለነገርኳቸው የተጠቀሰ ነው። ለወታደራዊ የሚሆነው ነገር ትናንትም አልተጠቀሰም፣ ዛሬ የማይጠቀስም ወደፊትም የሚጠቀስ አይሆንም። የሚመለከተው አካል ብቻ የሚከታተለው እንጂ ሚስጥራዊነቱ የተጠበቀ ነው ማለት ነው። ሌላው እንግዲህ የጋዛ ሰላም ማስከበርን በተመለከተ እንደምታውቁት አሜሪካ ለተባበሩት መንግስታት የጸጥታው ምንድን ነው ዩናይትድ ኔሽንስ ሴክዩሪቲ ካውንስል ምክር ቤት ድራፍት አስቀምጣለች፣ አስገብታለች። በዚህ ድራፍት መሰረት ተልኮ እጅግ ቢበዛ ለሁለት ዓመት የሆነ ቆይታው አም ሶሪ ቆይታው እጅግ ቢበዛ ለሁለት ዓመት የሆነ ዋና ተልኮ ደግሞ የሐማስ ታጣቂዎችን ትጥቅ ማስፈታት የሆነ የሰላም ምንድን ነው የሚሉት ይሄ ስታቢላይዜሽን ፎርስ ለማቋቋም ጋዛ ውስጥ ለማሰማራት ጥያቄ አቅርባለች። በዚህ ውስጥ ሁለት ጉዳዮች ተጠቅሰዋል። አንደኛ በጋዛ የሰላም ማስከበር እና ትጥቅ ማስፈታት የሚሰማረው አካላት የመጀመሪያና መጀመሪያ በእስራኤል በኩል ተቀባይነት ማግኘት አለባቸው። ለምሳሌ ቱርክ በሰላም ማስከበር መሰማራት ትፈልጋለች፣ ነገር ግን እስራኤል አንፈልግም አለች። አልፈልግም፣ አልቀበልም። ያው እንግዲህ በእስራኤልና በቱርክ መካከል ከፍተኛ የሆነ ሰጥ አገባለ። እንደምታውቁት በቅርቡም ቤንያሚን ኔታንያሁን ጨምሮ ወደ 31 የሚሆኑ የእስራኤል ከፍተኛ መንግሥት ባለስልጣናት እስር ማዘዣ አውጥቷል። የቱርክ ፍርድ ቤት ቱርክን አንቀበልም የሚል ነገር ነው የወጣው። ኤንዌይስ የመጀመሪያው በቱርክ አም ሶሪ በእስራኤል ተቀባይነት ሊኖረው ይገባል ነው። ሁለተኛው ለተልኮ መሰማራት የሚሳተፍ ይህንን የቀረበውን የሰላም ስምምነት በዶናልድ ትራምፕ በኩል የቀረበውን የሰላም ስምምነት የተቀበለ ሀገር መሆን መቻል አለበት። ነገር ግን አሁን ባለው ሁኔታ ፈረንሳይና ሳውዲ አረቢያ ምንም እንኳን በዶናልድ ትራምፕ የቀረበውን የሰላም ስምምነት ቢቀበሉ በሪዞሉሽን ውስጥ ፓለስታይን ስቴት ተብሎ መገለጽ መቻል አለበት፣ ቱ ስቴት ሶሉሽን መካተት መቻል አለበት በሚል ሳውዲ አረቢያም የሰላም ማስከበሩ አካል እንደማትሆን ፈረንሳይ ሞሮለስ በሰላም ማስከበሩ ሰራዊት እንደማታዋጣ የተጠቀሰበት ሁኔታ አለ። ዩናይትድ አረብ ኤሚሬት አቡዳቢን በበኩሏ ይሄ የሰላም ማስከበሩ ግልጽ የሆነ ተልዕኮ የለውም። ኢብን የሰላም ማስከበሩ አስተዳደራዊ ኃላፊነትም አለበት። ይሄ ደግሞ የፓለስታይን ቴክኖክራቶች ሊሰሩት የሚገባ ስራ ነው እንጂ ግልጽ የሆነ ኤኒዌይስ ማንዴቱ ግልጽ የሆነ ስላልሆነ ትክክል አይደለም አንሰማራም የሚል የቀረበበት ሁኔታ አለ። አስቀድሜ እንዳልኳቸው ቱርክ በእስራኤል በኩል ተቀባይነት አላገኘችም። የጆርዳን ንጉስ ኪንግ አብዱላሂም በተመሳሳይ በሰላም ማስከበሩ ሂደት የጆርዳን ወታደሮች አይሰፍሩም የሚል ጉዳይ አቅርቧል። እንግዲህ ከዚህ በፊት እንዳልኳችሁ ኢትዮጵያ በጋዛ የሰላም ማስከበር ተልኮ በተሰማራ በጣም መልካም ነው የሚል እምነት አለኝ። ለምን ካላችሁኝ አንደኛ ግብጽ በሶማሊያም የሰላም ማስከበር ወደ ቅርብ ጎረቤታችን ከመጣች እኛም ደግሞ በጋዛ የሰላም ማስከበር ወደ ራፋ ሄደን የፍልስጤም ውስጥ መሰማራት መቻል አለብን። በሶማሊያ፣ በደቡብ ሱዳን፣ በሱዳን፣ በብሩንዲ፣ ኮንጎ፣ በኮሪያ፣ በላይቤሪያ በሌሎችም ሀገራት በፖሊስ እናሰማራለን፣ ወታደር አሰማርተናል፣ ድጋፍ አገልግሎት የሰጠን ኢትዮጵያ በዓለም የሰላም ማስከበር ቀዳሚ ቀዳሚ ተብሎ ከሚጠሩ ሀገራት ውስጥ ነች። ያንን ልምዳችንን ጋዛ ላይ የምንተገብርበት ተጨማሪ ልምድ ደግሞ የምንቀስምበት ስለሚሆን እኔ ጋዛ ላይ መሰማራት አለብን የሚል እምነት አለኝ። ዞሮ ዝሮ ግን እጅግ ከፍተኛ የሆነ ውጥንቅጥ ወይም ፈተና የገጠመ ሁኔታ ነው ያለው። ኦፍኮርስ አሜሪካ በዚህ በሰላም ማረጋጋት ወይንም ስታቢላይዜሽን ፎርስ ውስጥ መሪ መሆን ትፈልጋለች። መሪ መሆን መሪ ብንሆን ችግር የለብንም የሚል ጉዳይ አለ። ነገር ግን አሜሪካ ስቲል ከፍ ያለ ቁጥር ያለው ሰራዊት ማሰማራት አትፈልግም። ትንሽ ሰራዊት አሰማርት አሁን የእርዳታ አቅርቦትን የኢቫኪሽን ፕላንን እየመሩ ያሉበት ሁኔታ ነው ያሉ። የምንድን ነው ኢቫኬሽን ሲባል? ከዋሻ ውስጥ የሚወጡም አሉ። ለአንዳንድ የሴኩሪቲ ኦፕሬሽን ተብሎ ከአንዳንድ አካባቢዎች የሚወጡ ያንን እየመራች ነው ያለው። ሌላው ሶስተኛ በዚህ ሰዓት ወደ እናንተ ማድረስ የሚፈልገው መረጃ ማሊ ውስጥ እንግዲህ ማሊ በፈረንሳይ ቅኝ ግዛት ውስጥ የነበረች ከቅኝ ግዛት ማግስትም ሞሮለስ ጸጥታና ደህንነቷ በፈረንሳይ መንግስት ውስጥ የነበረ ነው። ነገር ግን ከቅርብ ጊዜ ወዲህ እንደምታውቁት ሞሮለስ ሪቮሉሽን በሚባል መልኩ በአካባቢው ቡርኪና ፋሶ፣ ማሊ፣ ኒጀር፣ ቻድ ያ አካባቢ የሳህል አካባቢ የሚባለው የፈረንሳይን ሰራዊት በሙሉ ከሰላም ማስከበርም ከጸረ ሽብር ተግባር በሚውል የተሰማራውንም ያሰናበቱበት ከፈረንሳይ ጋር የነበራቸውን ወታደራዊ ትብብርና ስምምነት ያቋረጡበት ሁኔታ ነው ያለው። እንግዲህ ይህን ተከትሎ ፈረንሳይ ስታስጠነቅቅ ነው የቆየችው። ከትናንት በስቲያ የፈረንሳይ መንግስት ዜጎች ማሊን በአስቸኳይ ለቀው እንዲወጡ መግለጫ አውጥቶ ነበረ። ከዛም ባለፈ ደግሞ የነዚህ ጃሃዲስት የሚባለው ምናልባት ስማቸውን በትክክል ከጠራሁት ጃሚያ ኑስራህ አልኢስላም ዋ አልሙዝሊምን የሚባል ጂኒም የሚባል ከፍተኛ የሆነ አትሮሲቲ ምንድነው፣ ጭፍጨፋ እየፈጸመ ነው ያለው። በተለይም ወደ ከተማዋ ወደ ባማኮ የሚደረገውን እንቅስቃሴ የገደበበት መሰረተ ልማቶች ላይ ጉዳት እያደረሰ ነው ያለበት። እንግዲህ እዚህ ላይ አንድ በደንብ ብታዩት ደስ የሚለኝ ጥቃት እየፈጸምን ያለንበት ዋነኛ ምክንያታችን ይላል የማሊ መንግስት ከሩሲያ የአፍሪካ ዘብ ጋር ተልኮ ጋር ትብብር በመመስረቱ ነው። ምን ማለት ነው? በሌላ መልኩ ከፈረንሳይ ጋር ነበር የሚሰራ ፈረንሳይ በማሊ ቡርኪናፋሶ፣ ኒጀር፣ ቻድ አካባቢ ያሉ አክራሪዎችን ፈንደሜንታሊስት ኢስላሚክ ግሩፕ የሚባሉትን ስትፋለም ነው የነበረው ወይም እየተፋለምኩ ነው እያለች ነው የነበረው። ነገር ግን ይሄ ምን ይላል የራሽያን ወደ ማሊ መምጣት የሚደግፉ እንዲሁም መንግስት ከራሽያ የአፍሪካ ዘብ ጋር ኮፕስ ተልኮ ጋር ተባብሮ እየሰራ ስለሆነ ያንን ለመበቀል ነው እርምጃ እየወሰን ያለ ነው የሚላል። ሰው ከጀርባ ማናለ የሚለውን ማየት አስፈላጊ ይመስለኛል። ልክ አልሻራ የሶሪያ ሳይስ በሚል አስር ሚሊዮን ዶላር እንሰጣለን ወዘተረፈ ተረፈ ሲባል ከቆየ በኋላ አሁን ዋይት ሀውስ የገባበት በቅርቡ የአብርሃም አኮርድንም እንደሚፈርም ምንም ጥርጥር አይኖረውም ከእስራኤል ጋር የጎላን ሄትስንም እነዚህ እነዚህ ነገሮችን በደንብ ማየት ያስፈልጋል። በጋ ዕለታዊ ምሽት ሌሎች ተጨማሪ መረጃዎችን ይዘን እየ ወደ እናንተ መለሳለሁ። ኢትዮጵያ በክብር ለዘላለም ትኑር። ቴንኪዩ